ሰላም ኢትዮጵያውያን እንደምን አላችሁ? አዲሱ የኢትዮጵያ ንጉሠ ነገሥት እግዚአብሔር የቀባኝ ደ ትሩ መሴንጀር ኦፍ ጋድ እውነተኛ የእግዚአብሔር መልእክተኛ ነኝ። መልእክት ስላለ ነው የመጣሁት። ባካችሁ ይህን የምነግራችሁን መልእክት አስተላልፉ ለአፍሪካ ጓደኞቻችሁም አገር ቤትም ላሉ ለምትችሉት ስፕሬድ አድርጉት ማለት ነው። ታውቃላችሁ በኮቪድ ጊዜ ማለት ነው የዛሬ አራት አመት አካባቢ ኮቪድ ቫክሲን ተዘጋጅቶ ነበር። የኮቪድ ቫይረስ መጥቶ ነበር። ታውቃላችሁ የሆነ ላብራቶሪ፣ የሆነ ሀገር ላብራቶሪ ውስጥ ነው የተፈጠረው። ምንም የመጣ ቁጣር እነሱ ናቸው ያዘጋጁልን ማለት ነው። እነዚህ ሀብታም ሰዎች እነዚህ ኮራፕት ሊሆኑ ባለስልጣናት ላለፉት አራት መቶ አምስት መቶ ዓመታት የዓለምን ሕዝብ በተለይ አፍሪካውያንን እኛን ጥቁሮችን እንዴት ድሀ አድርገው እንዴት በጦርነት እርስ በርስ እንዳፋጩ ታውቃላችሁ። የአሜሪካን ወታደሮችን የዓለም ወታደሮችን እስራኤልያን ወታደሮችን እንዴት እንዳስጨረሱ ታውቃላችሁ። ራሳቸው ጦርነት እየፈጠሩ እና ዛሬ ለራሳቸው ስልጣን ለማራዘሚያ ማለት ነው። እና በዛን ጊዜ እንደምታውቁት የአፍሪካ ህዝብ በተለይ ኢትዮጵያውያን ሙስሊሙም ክርስቲያኑም ኦርቶዶክሳውያኑም ጴንጤውም ይጸልያል። ስለሚጸልይ እግዚአብሔር ደግሞ የደሃደግ አምላክ ነውና ጸሎት ስለሚሰማ ድሃውን የአፍሪካ ምድር ሰው ጠበቀ። እነሱ ግን ያዘጋጁት ለእኛ ነበረ። ምክንያቱም አፍሪካ ምንም አይነት ጥንቃቄ የላትም። ትራንስፖርቴሽኖቻችን ተፋፍገን ነው ኑሯችን ላይፋችን መጠንቀቅ እንኳ አንችልም። አንዴ ከረጨ ነው እንጨርሳችኋለን ያው ሀብታቸውን የአፍሪካን ሪሶርስ እንወስዳለን ብሎ ነበር። እግዚአብሔር ግን ው መጽሐፍ ቅዱስ የምታነቡ ሰዎች ሃማ ላዘጋጀው ሃማ ለመርዶኪዎስ ነበር አይደል ያዘጋጀው? ያንም በቃ ንጉሱ ኔን ይወደኛል ንጉሱ ከኔ በላይ ማንም ይወደው የለም ብሎ በቃ ለንጉሱ ተቆርቋሪ መስሎ ያ ነገር አዘጋጅ እንደዚህ እንደዚህ ኳርጓሉ። እግዚአብሔር ግን በሌሊት ለንጉሱ እንዴት አድርጎ እንዳዳነው መርዶኪዎስ ገለጠለት። አስቴርም ቆመች፣ ህዝቧን ይዛ ሃማ ባዘጋጀው ላይ ለመርዶኪዮስ ባዘጋጀው ላይ ሃማ ራሱ ተሰቀለ። አያችሁ፣ ጠላቶቻችን በእኛ በሚያዘጋጁት ላይ ይሰቀሉበታል። ላለ ከአራት ዓመት በፊት ኮቪድ ማንን እንደጨረሰ ታውቃላችሁ? ይህን መናገር አልፈልግም። ማንን እንዳጠፋ ከዛ ደግሞ እንዴት እንደጠፋ ታውቃላችሁ? ቫክሲን እንኳን መከላከያ እንኳን አላኩ ታውቃላችሁ? በደንብ አላኩ። ውዳቄን የላኩት ለአፍሪካ። እግዚአብሔር ግን ደረሰ፣ አፍሪካውያንን ታደገ። አሁን ደግሞ አዲስ ያዘጋጁት ቫክሲን አለ። ሰውየውን ስመጥራት አልችልም፣ ዩነ ሌጋሊ በህግ አናን ነገሮች ግርግር እንዲፈጠር ስለማልፈርቻቸው አይደለም። ሴጣን መንግስት እንዴት ያስፈራል? የጨለማው መንግስት፣ ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ጨለማ ምን አባታቸው ትፈራቸዋል። እነዚህ የአውሬው ልጆች ሴቶችን ቀጥረው አጭበርባሪዎችን ቀጥረው ሙዚቃ ፕሮዳክሽንን ቀጥረው ህዝባችንን አደንዝዘው ጦርነት ከፍተው ለእነሱ የሚሰሩ አጭበርባሪ መሪዎችን እላያችን ላይ አስቀምጠው አይደል እንዲ አፍሪካ ላለፉት አምስት መቶ ዓመታት የገዙት እነዚህ። አሁን ግን ፍርዳቸው እየመጣ ነው። አሁን ደግሞ ምን አዘጋጅተዋል? ሰሞኑን ገብታችሁ ማየት ይችላላችሁ። የሴጠ ሄልጌት ብዬዋለሁ ስሙን መጥራት ስለማልችል ሄልጌት ያዘጋጀው ሴጣን ነው ስሙ ይሄ ሴጣን ምን አፍሪካ ውስጥ ረዳላ ምን እስከ ዛሬ ምን አፍሪካ መች ተቀየረ ደሃና ጦርነትና በሽታ እንጂ ሄልጌት ነው ስሙ ያው ሄልጌት ነው ያልኩት ስሙ መጥራት አልችልም የተዘጋጀው ሰይጣን ያዘጋጀው ቫክሲን አለ ባለፈውም ኢትዮጵያ ውስጥ መጥቶ አንዳንድ ነገር ሲያረጋ አይታችሁታል አሁን ደግሞ አፍሪካን ሊያስጨርስ በተለይ ኢትዮጵያ ናት መሪ ስለሚባል አዲስ ያዘጋጁት ቫክሲን ያለ ወጣቶች ላይ ከህፃን ነው የጀመሩት ይህን ወቅተው አደንዝዘው ጂናችንን ምግባችንን የደም እንትናችንን ሁሉን አጥንተውን ያዘጋጁት በቃ አእምሯችን፣ ጤናችን ቀስ እያለ እንዲከስም ማለት ነው። አፍሪካ እንዳያብብ ሊያጠፉን፣ አሁን ደግሞ በመርፌ መጥተዋል። ያው የጭንብል ለብሶ ሄልጌት ሰይጣን፣ ሄልጌት ሄልጌት ነው ያልኩት፣ ሌላ ስምንም የጠራሁት የለም። ቆሻሻ። አሁን ደግሞ ይህን ሊያደርግ ሰይጣን ተዘጋጅቷል። ንቁበት። ከአፍሪካ ላንድ ሁሉ መታገድ ነው ያለበት። የነሱ ቫክሲን አድኖንም አያቅም አያድነንም። ኢትዮጵያን ዶክተሮች አለ ምድራችን የተባረከ ነው። እዛው የተቀመመ እዛ የተመረተ መድኃኒት ካስፈለገን እንሰራለን። ክርስቶስ ደግሞ አዳኛችን ነው፣ ፈዋሻችን ነው። ምድራችን የተባረከች ነው። ምግባችን ኦርጋኒክ ነው። የነሱ ነው ጃንክ። ንቁ። ምንም አይነት ቫክሲን አፍሪካላንድ አያምባለን አግጇለሁ፣ በናዝሬቱ በኢየሱስ ክርስቶስም ኔትወርኮቻቸውን የገንዘብ ኃይላቸውን ሁሉ በኢየሱስም በጣጥሳለሁ። ማርት በእስራኤል ላይ ድግም በያዕቆብ ላይ አይሰራም ተብሎ እንደተጻፈ ኢትዮጵያውያንን፣ አፍሪካውያንን፣ ጥቁር ሕዝሜን በደሙ በናዝሬቱ በጌታ በኢየሱስ ክርስቶስ ደም ሸፍናለሁ። በሃማ አዘጋጀው ላይ ለመርዶክዮስ እንደተሰቀለ እነሱ ያዘጋጁት እነሱ ይገቡበታል። ልክ እንደ ኮቪዱ ቃሌ ከምድር ጠባት እግዚአብሔር አብዝቶ የባረካችሁ ሼር አድርጉት፣ ይህንን አይዲያ ሼር አድርጉት፣ ተነጋገሩ። ለወታደሮቻችንም ለአፍሪካውያንም ወንድሞቻችሁ ለጥቁር አፍሪካን አሜሪካኖችን አስተላልፉ። አሜሪካውያኖችንም ነጮችንም እንዴት አድርገው እንደገዙ ወታደሩ እንዳስገደሉ ዛሬ የዓለም ሕዝብ በክርስቶስ እየተነሳ ነፃ ይወጣል። ነፃ ቤት፣ ነፃ መኪና፣ ነፃ ምግብ በእኔ መሪነት እያዘጋጀን ነው። ኒውዮርክ ላይ ትናንትና ያሸነፈ ሜር ልጅ አለ፣ ነፃ ሃውሲንግ፣ ነፃ ትራንስፖርቴሽን ብሎ። ይሄ የእኔ ራእይ ገና ዓለምን ይወርሳል። እግዚአብሔርን አመስግኑ። ኢትዮጵያ ፍርስት አፍሪካን ፍርስት፣ ኢስ ኦውር ታይም፣ ጋድ ብለስ ዩ አኖንትድ ግሬት ፕሪንስ ማይክል አረጋ ከአሜሪካ ን